ህዝብ ሲመክር መቀራረብ፣ እርስ በርስ መግባባት፣ ለጋራ ዓላማ በጋራ መነሳት እንደሚፈጠር እሙን ነው። በዘመኑ አገላለጽ በጠረጴዛ ዙሪያ የማይፈታ ችግር አይኖርም። ተነጋግሮ መግባባትን መፍጠር እንደሚቻል የየአካባቢያችን ባህላዊ እሴቶች ይነግሩናል። የወላይታ ሕዝብም ይህንን እሴት ለሺህ ዘመናት ሲያከናውን ችግር ሲፈታበትም ቆይቷል። ከሰሞኑ የብሔሩን ተወላጅ ያሰባሰበው የልጆቹን አንድነት ማጠናከር የአካባቢውን የመልካም አስተዳደር ጉለትን ምንነት መለየትና መፍታትን ያለመ ህዝባዊ ኮንፈረንስ በሶዶ ከተማ ተካሂዷል። ሁሉም ርዕሰ ጉዳዮች ያልጠሩ ብዥታን የፈጠሩ ማብራሪያ የሚፈልጉ ሀሳቦች በጉተራው ቀርበው ውይይት ተደርጎባቸዋል። ለዚህም ነው ከፍተኛ የመንግስት የስራ ኃላፊዎች ውይይቱ ግልጽ ያደረጋቸው ጉዳዮች መኖራቸውን ያነሱት። ያው በሀገሪቱ ከለውጡ ወዲህ በተለይ የአንድነት ጉዳይ የአብሮነት ጉዳይ ባለፉ በታሪክ ሂደቶች የተፈጠሩ አለመግባባቶችም ካሉ በምክክር በመፍታት ወደፊት የምንመኛትን አገር የመገንባት ጉዳይ ትልቅ አጀንዳ ሆኖ፣ ለዚህ የሚሆን የህግ የአሰራር የአደረጃጀት ስራ ተፈጥሮ ስራዎች እየተሰሩ ነው። በሀገር ደረጃ እንደሚታውቁት የሀገራዊ ምክክር ኮሚሽን ተቋቁሞ ኢትዮጵያ መክራ የራሷን ባለፉት ታሪኮች የነበሩ ውስንነቶችን በመድረክ አምጥቶ ኢትዮጵያውያን ተወያይቶ እንዲፈቱ ችግሮች ተፈጥሮ ከሆነ ተቃርኖች ካሉ የማስታረቅ ያለመግባባቶች ካሉ የመፍታት ጉዳይ እየተሰራበት ያለ ነው። ይሄ ወላይታ ላይ ዛሬ እየተካሄደ ያለውም የዛ አካል በየአካባቢው በህዝብ ውስጥ እንግዲህ ሰዎች ስለሆንን ሰዎች በጋራ ሲኖሩ የሚፈጠሩ ዋናውን የህዝብ ፍላጎትን ተጻራው የሚቆሙ የአንድነት መላላቶች ሊኖሩ ይችላሉ። በጊዜ ሂደት በየጊዜው ምክክር ከተደረገባቸው እንደዚህ ወደ መድረክ የማይመጡ ግን ምክክሮች ሳይደረጉ ከቆዩ ደግሞ እንደውም አንድነት እያለም አንድነት የለም ሊያስብሉ የሚችሉ ጉዳዮች ሊከሰቱ ስለሚችሉ በዛ ዙሪያ ነው ይሄ መድረክ እየተካሄደ ያለው የወላይታ ህዝብ ከስያሜው ጀምሮ የአንድነት፣ የህብረት፣ የታላቅነት መገለጫዎች ያሉት ነው። ስለዚህ በረጅም የወላይታ ህዝቦች ታሪክ ውስጥ የአንድነት ጉዳዮች የቻለንጅድ የሆኑባቸው ወቅቶች አሉ እንጂ ወይም ደግሞ ተፈትኖ ያለፉባቸው ወቅቶች አሉ እንጂ እንዲሁ በጥቅሉ አንድነቶች አልነበሩም። አንድነት የለም በሚለው ብዙም አልስማማም። አንድነት አለ፣ በብዙ አንድነት ነው ህዝቡ ለዛሬ ደረሰው ውስጥ እርስ በርስ ብቻ ሳይሆን በጎረቤት ካሉ ወንድም ህዝቦችም ጋር ጭምር በአንድነት በህብረት በመኖር ነው የምንታወቀው፣ እንደ ህዝብም ማለት ነው። በጣም ሩቅ ቦታዎችም ድረስ ሄደው ካሉባቸው ማህበረሰቦች ጋር ደግሞ በብዙ በአንድነት በህብረት ነው። እንግዲህ አንድነት የሚባለው ብዙ ጊዜ በአጀንዳዎች ዙሪያ ነው፣ አንድ የሚያደርጉት ቶፒኮች አጀንዳዎች ላይ ነው አንድነት ማውራት የሚቻለው ጥቅል ሆኖ ዝም ብሎ ማቅረብ ከባድ ነው። ስለዚህ ከዚህ አንጻር በልማት አጀንዳ፣ በአገር ልማት አጀንዳ ወላይታ አንድነት አቶ የነበረበት ጊዜ የለም። አገርን ከመጠበቅ አንጻር፣ ልማት ከማምጣት አንጻር ከህዝቦች አንድነት ደሞ ከሌሎች ህዝቦችም ጋር ካለ ህብረት አብሮ መኖር አንጻር ወላይታ አንድነት አቶ የነበረበት የለም። የዚህ ምትክክር መድረክ ዋና አላማ የዞኑ የመልካም አስተዳደር ችግሮችና የልማት ጥያቄዎች ዙሪያ ሰፋ ያለ ጥናት ሲደረግ ቆይተዋል። ያ የጥናት ውጤት በምሁራን ቀርቧል። እነኚህ ጥናት ውጤት ላይ የተመለከቱ ችግሮቹን እንዴት አድርገን እንፈታለን የሚል ሀሳብ የያዘ ነው። ይህን ጥያቄ ደግሞ ለመፍታት በጋራ መቆም፣ በጋራ መናበብ ወይ በሌላ ቋንቋ አንድነት በጣም ኢምፖርታንት ስለሆነ በተለያየ ጊዜ የተፈጠሩ ይዘን በምንሄዳቸው የሀሳብ ልዩነት ምክንያት የተፈጠሩ አለመግባባቶቹን እንዴት በሰለጠነ መንገድ እንፈታለን። ለዚህ አጃንዳ ደግሞ የሁሉም ሰው ኮንትሪቢሽን በጣም ኢምፖርታንት ነው እንዳየከው በጣም ልምድ ያላቸው ፖለቲከኞች አሉ። ከዚህ በፊት ዞኑን ክልሉን ሀገሩን የመሩ አካላት አሉ። ምሁራን አሉ። በተለያየ ዩኒቨርሲቲ በምርምር ስራ ላይ የተሳተፉ አካላት አሉ። በልማት በንግድ ደግሞ ውጤታማ የሆኑ አካላት አሉ። ወጣቶች አሉ። ተፎካካሪ ፖለቲካ ፓርቲ አመራሮች አሉ። ስለዚህ እነኚህ ሁሉም ይሄን አጀንዳ ለመፍታት በጣም ኢምፖርታንት ናቸው። ስለዚህ አንድ ላይ እንዳንቆም የከለከሉ ጉዳዮች ምንድን ናቸው በምን ጉዳዮች ተፈጠሩ? እንዴትስ ይህን ነገር እንፈታለን? የሚሉ ጉዳዮች የውይይቱ መሰረታዊ ሃሳብ ሆኖ እየቀረቡ ይገኛሉ። የወላይታ ዞን ፈጣን ለውጥ አመጡ ከሚባሉ ዞኖች አንዱ እንደሆነ ይጠቀሳል። ባለፉት ጥቂት ዓመታት ግን ይህንን ፍጥነት ማስቀጠል አልተቻለም። ለዚህ የተለያዩ ምክንያቶች ቢደረደሩም ሕዝቡ የሚያነሳቸው ጥያቄዎች ግን ጊዜ የሚሰጡ አይደሉም። ይህ መድረክ ሲዘጋጅ ወላይታ ላይ ከፍ ያለ የህዝብ የመልካም መስተዳደር ጥያቄ አለ። አንዱ ከልማትና መልካም መስተዳደር ጥያቄዎች ዋነኛው የስራ አጥነት ችግር ነው። ከፍተኛ የሆነ የሰው ኃይል ተማሪ አለ ነገር ግን ያንን የሚመጠን የስራ እድል አልተፈጠረም። ሁለተኛ ከፍተኛ የሆነ የእዳ ጫና ያለበት ዞን ነው። ያ ሲባል የአፈር ማዳበሪያ እዳ፣ ደሞዝም በብድር የከፈልንበት እንዲሁም ደግሞ ከትምህርት ጥራት ጋር ተያይዞ ምርታማ ዜጋን ከመፍጠር አኳያ ጉለት ያለበት በመሆኑ በተቃራኒው ደግሞ በሀገራችን እንዲሁም ደግሞ በዞናችን ከፍተኛ የሆነ የተፈጥሮ ሀብት ውሃ፣ መሬት እያለ ምርትና ምርታማነትን ከማሳደግ አኳያ ከፍተኛ ችግር የነበረበት ነው። እነዚህ ችግሮችን ለመፍታት ብቸኛው አማራጭ አንድነት ነው። በአንድነት መምከር ነው። ተሰባስቦ መዋዋየት ነው። ችግሩን ለመፍታት የጋራ አቋም መያዝ ነው። ችግሮች ሲፈጠሩ ተቀራርቦ ተነጋግረው የተፈጠሩ ችግሮችን በመቅረፍ ጠንካራ ጎኖች ካሉ እነዛን ጠንካራ ጎኖችን የሚያጎለብቱበት ዱቡሻ የሚባል ጉትራ የሚባል መድረክ አለና አባቶች በአባቶች ደረጃ የሚመለከታቸውን የሚያደርጉበት የጠነከረ፣ የሰራ፣ የጎበዘ የሚሸለምበት፣ ወደኋላ የቀረን ደግሞ የሚያበረታቱበት የራሱ ስርዓት አለው። ባሻገር ደግሞ የሰው ልጅ ምድር ላይ ባለበት ግጭት ይኖራል። ግጭት የሚፈጠር ከሆነ አለመስማማት፣ አለመግባባት የሚፈጠር ከሆነ ያንን ሂደት የሚፈታበት የራሱ መንገድ፣ ዘዴ፣ ስርዓት ያለው ህዝብ ነው። የዛሬው ኮንፈራንስ በተለያየ ጊዜ ሊደረግ ይገባ የነበረ ነገር ግን የቆየ ቢሆንም ያሉ የብሄሩ ተወላጆች ከተለያየ ቦታ ተሰብስቦ የገጠማቸውን ችግሮች ተነጋግረው የጋራ አድርገው ለህዝባችን ሁሉ አቀፍ ልዕልና የሚጠቅመው ምንድን ነው የሚለውን ሊነጋገሩ ሊመክሩ የቀረቡበት መድረክ ነውና በጣም ጠቃሚና ቆንጆ መድረክ ሆኖ አግኝቸዋለሁ። በመጣንባቸው ጎዳናዎች አንዱ በሚሰራበት በሀላፊነት ጊዜም ምናልባትም አንዱ ሌላውንም አስቀይሞ ያለፈበት በተለያየ ሁኔታ ደግሞ የመሻከር ሁኔታም ሊኖር ይችላል። ስለዚህ የዚህ አይነት መድረክ ደግሞ እነኛ መተላለፎችን ሁሉ የሚያስወግዱ ከዚህ ለወደፊት ደግሞ አንድነትን አጠናክረን የዞናችንን ልማትን አሁን የታቀዱ በርካታ የሚመስጡ ሀሳቦች ቀርቧል። ስለዚህ እነኚህ እውን ሆኖ በአይናችን ለማየትም እነኚህ እውን ሆኖ ለሀገር ኢኮኖሚ እድገትም ደግሞ የራሱ አስተዋጽኦ እንዲያበረክት ለማድረግ ከኛ ከኔ ምን ይጠብቃል? ከኛ ምን ይጠብቃል? እያንዳንዳችን የምንልበትን መድረክ ስለሆነ አንድነትን ይበልጥ ለመፍጠር ምቹ ሁኔታ እንፈጥሯል። ይሄ የምክክር መድረክ ፖለቲከኛውን፣ ምሁሩን፣ ባለሙያውን፣ ነጋዴውንና አርቲስቱን ብቻ በሁሉም የሙያ መስክ የተሰማራውን አሰባስቧል። በኪነ ጥበቡ ዘርፍ የተሰማሩት አንቱታን ያተረፉት ባለሙያዎች መሰል የውይይት መድረክ የሚፈታው ችግር ብዙ ነው ይላሉ። እንዲህ አይነት የምክክር መድረክ መዘጋጀቱ ለወላይታ ሕዝብ በጣም ይጠቅማል። ምክንያቱ ብዙ ሰዎች ብዙ ሀሳባቸውን የተለያየ ሀሳብ አንድ ላይ ሲሆን ለሀገሪቱ ለሕዝቡ በጣም ጥሩ ነው። ስለዚህ ይሄ መድረክ በጣም ለወላይታ ሕዝብ በጣም አስፈላጊ ነው። ለአንድነታችን በህብረት ወላይታን ለማሳደግ ይጠቅመናል። ሁሉም ሰው ለልማትና ለለውጥ መዘጋጀት አለበት። አንዱ አንዱን አሳልፎ መስጠት የለበትም። ችግርም ካለ እርስ በርስ ተነጋግሮ እዛው መፍታት የሚሻለው። ከዛ በተረፈ ደግሞ ሶሻል ሚዲያ ላይ የተለያዩ ነገሮችን የሚጽፉ አክቲቪስቶች እነሱም በጣም ኃላፊነት በተሞላበት መልኩ በላፊነት ለውጥ ለሚያመጣ ነገር ለልማት ህዝብ ለህዝብ እንዳይጋጭ በኃላፊነት መስራት አለባቸው። ነገሮች ደግሞ ለመፍትሄ ካልሆነ ለስር ብቻ መሆን የለበትም። ሁሌም ትላልቅ የሚሰሩ የሀገር መሪዎችን፣ ባለስልጣናትን የተከተሉ መሳደብ፣ ለሌላ ነገር አሳልፎ መስጠት እሱ በጣም አስፈላጊ ነገር ነው። ስለዚህ ህዝቡ ደግሞ የሚያየውን የሚሰማው ነገር ሁሉ ከማመን ውጪ ምንድን እውነታው የሚለው ነገር ቆም ብሎ ማሰብ ያስፈልጋል። ስለዚህ ሁሉም ኃላፊነት ነው። ሁሉም ህዝቡ ተረባሩ እጅ ላይ ተያይዞ ነው እንጂ ለውጥ የሚመጣው የሆነ የሆነ ሰው አካል ብቻ አይደለም ኃላፊነቱ። ስለዚህ ሁሉም ተያይዞ እርስ በርስ ይሄን ትልቅ ሀገር ትልቅ ህዝብ ልማት ይገባዋል። ለውጥ ይገባዋል። የተሻለ ኑሮ ይገባዋል። የወላይታ በጣም የተማረ ነው። ስለዚህ ለዚህ ህዝብ በጣም የተሻለ ኑሮ ይገባዋል። ስለዚህ ላሉ ነገሮች ሁሉ ሁሉም የሁሉም ኃላፊነት ነው። ምክክር፣ መመካከር ቁጭ ብሎ መነጋገር፣ ከታላቁ እስከ ታናሹ፣ ከሴት እስከ ወንዱ ሁሉም ሰብሰብ ብሎ እንደዚህ መነጋገርን መወያየትን የመሰለ ነገር የለም። ይሄ የማንኛውም ነገር መነሻ ነው። መግባባት ከዛ በኋላ ይመጣል። መቅረጽ ሐሳብ፣ አጀንዳ መቅረጽ ከዛ በኋላ ይመጣል። መተግበር ከዛ በኋላ ቀጥሎ ይመጣል። ዋናው ነገር ቁጭ ብሎ መነጋገር፣ መወያየት፣ መወቃቀስ፣ መመሰጋገን እነዚህ ነገሮች የሁሉም ነገር መነሻ ናቸው። ይሄ ከዚህ በፊት ከብዙ ጊዜ በፊት ጀምሮ መደረግ የነበረበት ነበር፣ በነይታ አሁን ግን በሚገርም ሁኔታ ዘንድሮ ይሄ መነጋገሩ መሰባሰቡ በመሳካቱ ትልቅ ክስተት ነው ብዬ አስባለሁ። ትልቅ ክስተት በታሪካችን እጥፋትን ወይ አዲስ ቅያስ የሚያመጣ ብዬ አምናለሁ። በራሴ አንድነት ፈጥሮ ህዝብ አስተባብሮ የሚፈለገውን ለውጥ ማምጣት ይቻላል። የመሪዎች የአካሄድ ልዩነት ካልሆነ በቀር ለጸብ የሚያበቃ ጉዳይ እንደሌለ ነው የሚገለጸው። የምክክሩ ጀስት አንድነትን ፈጥሮ በጋራ ለአካባቢው ልማት ለህዝብ ለውጥ ለመስራት ተወላጁ፣ እዚህ ያለው ነዋሪ እየመከረ ያለበት ሁኔታ ነው ያለውና መድረኩ እጅግ በጣም አስፈላጊ ነው። ታቀዱ እቅዶች በእንደኛ አይነት ከፍተኛ ለውጥ በሚፈልግ ህብረተሰብ ውስጥ ብልጽግናን በሚፈልግ ማህበረሰብ ውስጥ ለውጥን በሚፈልግ አጠቃላይ ትውልድ ውስጥ ስራዎችን ለመስራት የህዝብ ጉልበት ያስፈልጋል። የህዝብ ጉልበት ደግሞ አንድነት ከሌለ የሚመጣ አይደለም። በእርግጥ በተወሰኑ ወቅቶች ደግሞ ልማት ላይ ዲፋይን ከተደረገ በኋላ የኔ መንገድ የተሻለ ነው፣ የኔ መንገድ ቀድሞ ያደርሳል በሚል እሰጣ ገበሬዎች ይኖራሉ። በአመራር በልህቃን መካከል ያሉ አሁን ያለውን መድረክ ቢሆን በጣም ጠፍቶ ያለን ወይም ያልነበረን አንድነት የማምጣት ፕሮሰስን ሳይሆን በልህቃን ጉለት በእኛ ጥፋት ምክንያት መፍጠን ይችሉ የነበሩ ከዚህ በላይ ሊሰሩ ይችሉ የነበሩ ነገሮችን መስተጓጎሎችን ለማጥፋት ለመሄድ ነው። ለዚህም ቅድም እንዳልኩ ነው፣ አንድ ሰው ዳሞታ ተራራ ለመሄድ ይስማማል። እንደ ትኝ እንደ ቡድን ከተስማማ በኋላ በሶዶ በጎላ መሄድ ይቻላል፣ በዳልቦ ቀጥታ በገብርኤል አድርጎ መውጣት ይቻላል፣ በዳሞ ከሌ መውጣት ይቻላል፣ በአረካ ሄዶ በጀርባ መውጣት ይቻላል ይባላል። ሰው አመራሩ ወላይታ መልማት አለባት። በዚህ መንገድ ማልማት ይቻላል፣ በዚህ መንገድ መውሰድ ይቻላል። እነዚህን የመሳሰሉ ነገሮች፣ ግጭቶች፣ ፋቲጎች ነበሩ። እነዚህን ለማስተካከል ነው ያለመው። ስለዚህ በዚህ ምክንያት ይስፈነጠራል ወደፊት ብዬ አስባለሁ። ደግሞ የአንድነት የልማት ጉዳያችን ብዬ አስባለሁ። ሰው ከዚህም በፊት ለልማት ወደ ኋላ ብሎ አያውቅም። ህዝቡ ለአንድነት፣ ለፍቅር፣ ለመተሳሰብ ወደ ኋላ ይልም። የብሄሩም አፈጣጠር፣ አሰፋፈር የኑሮ ልምምድም ከዚህ ጋር አብሮ መሄድ ነው። አንድ ሰው አንድ ነገር በአንድ አቅጣጫ ሊመለከት ይችል ይሆናል፣ ግን ብዙ ሲሆን ከተለያየ አቅጣጫ የማየት እድሉም ስላለ ችግሮቹን ሆሊስቲክ በሆነ መንገድ የመፍታት እድልም ይሰጣል። ሶ ይሄ እስከ ታች ድረስ መውረድ መቻል አለበት። በዚህ ሂደት ላይ ደግሞ እያንዳንዱ ተሳታፊ ራሱን ኮስችን ማድረግ አለበት። ይህንን ውጤታማ ከማድረግ አንጻር የኔ ሚና ምን መሆን አለበት ሚለው ስለዚህ ሚናውን ዛሬ ለይተን እንሄዳለን። ያንን ሚና ደግሞ ፐርፎርም በማድረግ ሂደት ላይ ከተባበርን ትልቅ ውጤት እናመጣለን። በራሱ ውይይቱ በራሱ የተፈጠረው ድባብ ትልቅ ነው፣ ትልቅ አቅም የሚፈጥር ነው። በጣም ደስተኛ ነን። በአንድም በሌላ ምክንያት ደግሞ ዞናዊ ነባራዊ ሁኔታ ያልተከታተሉ መረጃው የሌላቸው ሰዎች በቂ መረጃ የሚያገኙበት ችግሩን ኢንዶርስ የሚያደርጉበት የተቀመጡ የመፍትሄ አቅጣጫዎችንም የጋራ አድርጎ ለዛ የበኩሉ ሚና ለመጫወት አቅም ይሰጣል ብዬ አስባለሁ። ስለዚህ በጣም ውጤታማ እየሆናል የሚል እምነት አለኝ። ለአካባቢው ተወላጆች የስራ እድል መፍጠር ጊዜ ሊሰጠው አይገባም። የተያዙ የልማት እቅዶችም በፍጥነት ተግባራዊ መሆን ይጠበቅባቸዋል። የብሔሩ ተወላጅ አካባቢ ልጆች በርካታ ተምረው ሰልጥነው ብቁ ሆኖ ስራ አጥቶ ነው ያሉ በርካታ ወጣቶች አሉ። እነዚህን ወጣቶች የስራ እድል ከመፍጠር አንጻር መንግስትም ከያዘው ካስቀመጠው የልማት ግብ አንጻር በአካባቢ ሰፊ የሰውን ቁጥር ሊያቀፍ የሚችል ነገር በመንግስትም ደረጃ ሊታሰብ ይገባል የሚል የተሳታፊዎች አንዱ ሀሳብ ነው። ከዛ ባሻገር ታሪካዊና የወላይታን ህዝብ ታሪክ ከጅምር ጀምሮ በተለያየ መድረክ ሲያንጸባርቁ የነበሩ ጀግኖች አሉ። ለእነሱ መታሰቢያ የሚሆን ነገር ከዚህ በፊትም ታቅደውና ተጀምሮ የነበሩ አሉ። እነዛ ፕሮጀክቶች እንዲቀጥሉ አካባቢው ከፍተኛ የኢንቨስትመንት የንግድ ፍሰት ያለበት ነውና የተጀመረው የአየር መንገድ ግንባታ ፕሮጀክትም በጣም በተቀላጠፈ መንገድ እንዲቀጥል፣ የብሔሩን ታሪክ በሚመጥን ደረጃ የባህል አዳራሾች፣ ሙዚየሞች የህዝቡን ታሪክ ሊገልጹ የሚችሉ የነገስታት ሀውልት ግንባታ ፕሮጀክቶች እና መሰል ነገሮች በቅርቡ ይጀመራሉ። ተጀምሮም የተቋረጡት እንደሚቀጥሉ የሚመለከታቸው አካላት የገለጹበት መድረክ ነው እና በዚህ ረገድ በጣም ገንቢ ሆኖ አግኝቼዋለሁ። ሰው እንግዲህ ህዝብን በሚያገለግልበት ሰዓት ሲመራ ሊሳሳት ይችላል፣ ሊያበላሽ ይችላል። ለዛ ደግሞ ባህል አለን ከአባቶቻችን የወረስ ነው ባህል አለ የአብሮነት የአንድነት እሴት አለ። ስለዚህ አንዱ ህዝቡ ከኛ ከፍ ያለ ነገር ይፈልጋል። እነዚህ ፍላጎቶችን ለማሟላት ደግሞ ከመቼውም ጊዜ በላይ አንድ ሆኖ በጋራ መስራት፣ በጋራ መንቀሳቀስ የመጀመሪያው ጉዳይ ነው። የጋራ አቋም ተብሎ የሚለዩ ጉዳዮችን የማክበር እነዚህ ጉዳዮችን ተግባራዊ ለማድረግ ደግሞ ከራሱ የሚጠበቀውን ሚና የመጫወት ሁኔታ ከሁሉም ጉባኤተኛ የሚጠበቅ ነገር ነው። ህብረተሰቡም በዚህ ሂደት ላይ ፖዚቲቭ ኮንትሪቢሽን መጫወት አለበት ብዬ አስባለሁ። ከዚህ በፊት በነበረኝ አመራር ልምድ ላይ እንደተመለከትኩ የጋራ አጀንዳ ህዝባዊ አጀንዳ ይዘ ቀርበ ለመግባባት ብዙ የምትቸገረው አካባቢ አደለም። አጀንዳው ላይ ለመግባባት ይጠይቃል። ይህን ጥያቄ በጣም በጥንቃቄ ከመለስክ ይህን አጀንዳ ኦን አድርጎ የመሄድ ወይ ደግሞ የራሱ አርጎ የመሄድና ውጤት የማምጣት ልምድ ያለው አካባቢ ስለሆነ የጋራ የተደረጉ የተጠኑ አጀንዳዎቹን ውጤታማ ለማድረግ ሁሉም አካላት የራሱን ሚና መጫወት አለባቸው። ይሄ እንግዲህ ዛሬ የተደረገው መድረክ መቀጠል አለበት ብዬ አስባለሁ። ወላይታ ህዝብ የልማት የአንድነትና የመልካም አስተዳደር ኮንፈረንስ ነው የነበረው። ኮንፈረንሱን እንግዲህ ከ1300 በላይ ህዝብ የተሳተፈበት ማለት ይቻላል። በኮንፈረንሱ ተሳትፎ አንጻር ከሁሉም የህብረተሰቡ ክፍል የፖለቲካ፣ የጾታ፣ የሃይማኖት ልዩነት ሳይኖር ሁሉም ሰው የተሳተፈበት ኮንፈረንስ ነው። ትልቁ ነገር የወላይታ ልማት አንድነት፣ አመራሩ አንድ ሆኖ የመደማመጥ የመደጋገፍ ዝንባሌ ከዚህ በፊት በነበረው የክልል አመራር፣ የዞን አመራር በአካባቢ በተለያዩ ነገሮች ተንተርሶ የተወሰኑ ችግሮች ነበሩ። እነዚህን ችግሮችን ለመፍታት ሁሉም ባለድርሻ አካላት አንድ ሆኖ የተሳተፉበት ትልቅ ኮንፈረንስ ማለት ይቻላል። የውይይት መድረኩ በርከት ያሉ ሀሳቦችን አንስቷል። ሀሳብ ግን ወደ መሬት ወርዶ ስራ ላይ እንዲውል በቀጣይ ሊታሰብበት እንደሚገባ ይነሳል። የስራ ጉዳይ ላይ መሰባሰብ በየጊዜው አብዴት መደራረግ አለ አደለ? እንደዚሁ ግን ይሄ ይሄኛው አሁን ዛሬው ፕሮግራም ዛሬ ተሰብስቦ ማለቅ የለበትም ብዬ አስባለሁ። በየጊዜው የተገናኘ ምን ተደረገ፣ ባለፈው የአሮና ጉዳይ ላይ ምን ተሰራ፣ ምን ተደረገ የሚለው ነገር ላይ በየጊዜው ክትትል ያስፈልጋል። ህዝቡም ደግሞ መጠየቅ አለበት፣ ደግሞ ያው ግዴታ ነው ለውጥ። ስለዚህ ይሄኛው አሁን ባየት ነገር ደስ የሚል ነገር ተስፋ አለ። ሁሉም እርስ በርስ በግልጽ የተወራ አንዱ አንዱን የተቸ ሌላው አንዱን ይቅርታ ሲጠይቅ አይቻለሁ። ስለዚህ ይሄ ነገር እንደ ቀላል ነገር የሚታይ አይደለም። ስለዚህ ከዚህ በኋላ ላለው ነገር ትልቅ ተስፋ አለኝ። ለውጥም ይመጣል ብዬ አስባለሁ። ግን ደግሞ ቀጣይም በቀጣይነትም በየጊዜው በየስድስት ወር በመትሎ ይችላል፣ እንደዚህ አይነት መሳሳይ ፕሮግራም ያስፈልጋል ማለት ነው። አንዱ አንዱም የሚወቅስበት ይሄ ልክ አይደለም፣ ይሄ ልክ ነው በዚህ ልትመሰገን ይገባል። በዚህ ነው ልክ አልሰራም ተብሎ ሰዎች እርስ በርስ የሚወቃቀሱበትና ያጠፋው እርስ በርስ ይቅርታ የሚጠየቁበት ፕሮግራም መለመድና መቀጠል አለበት ብያምናለሁ። የተነሱ ሀሳቦችን ወይ ችግሮችን አቀናጅቶ ከዚህም ሊቀጥል ያለ ይመስለኛል። ወደ ወረዳዎችን፣ ወደ ከተሞች፣ ወደ ቀበሌ ድረስ ከዛ የሚመጡ ሀሳቦች ተጨምቀው ወደ ተደራጀ ዶክመንት ተቀይረው ከዛ ወደ ትግበራ መሄድ ያለባቸው በርካታ ጉዳዮች ተነስተዋል። ለዚህ ደግሞ ሁሉም የድርሻውን ሁሉም ቅድም እንዳልኩት ከትልቅ እስከ ትንሹ፣ ከታላቅ እስከ ታናሹ፣ ከውጭ ሀገር እስከ እዚህ ምሁሩ፣ ነጋዴው፣ አርሶ አደሩ፣ ወጣቱ የየራሱን ይሄ ማውራት አይደለም። አሁን የሚያስፈልገን መነጋገር ማውራት ብዙ ሀሳብ ማንሳት አይደለም አክሽን የሚያስፈልገን አሁን ተግባራዊ መሆን ነው የሚያስፈልገን በአእምሮ መታደስ መለወጥ ነው። ያወራውም ሀሳብ ያቀረበውም ያወያየውም፣ ሚዲያውም፣ እናንተም፣ እኛም በእውነተኛ አእምሮ መታደስ መለወጥ እና ወደ ተግባር መግባት ነው የሚፈውሰን። በሽታዎቻችን ተነስተዋል። መልካም ነገሮቻችንም ተነስተዋል። ደካማ ጎኖቻችንም ተነስተዋል። ያለን ነገር ተነስተዋል። አቅም የሚጎለን ምንድነው፣ ተነስተዋል። ምን መደረግ አለበት የተባለም ሀሳብ የተነሳ ነው። ነገር ግን እኔ አሁን ከዚህ በኋላ ሀሳብ መነጋገር ማውራት ብቻ ሳይሆን መልካም ነው ብያለሁ። መጀመሪያ አሁን ወደ ተግባር ወደ ግብር የምንገባበት ዘመን ነው። ስለዚህ እያንዳንዱ አካል የሚመለከተው ሁሉ የሚጠበቅበትን እርሻ ማህበረሰቡን ወደ ስራ የሚያስገቡ የተለያዩ ስራዎችን እንደዚህ የእርሻ የአግሮ ኢንዱስትሪ እንደዚህ የኢንዱስትሪ አካባቢዎችን አጥንተው እዚህ ያቀርበዋሉ እና በዛ አይነት ባጠኑት በጥናቱ መልክ ያ ቢደረግ እና ያ ቢሰራ ለወላይታ በጣም ትልቅ ለውጥ ይመጣል ብዬ አስባለሁ እና ጥሩ ነው። ጥናታቸው በጣም አሪፍ ነው። አሁን እንደዚህ የማዕድን አካባቢዎች ያሉበትን ቦታ አጥንተው ህዝቡን ወደ ስራ ለማስገባት ያሰቡት አስተሳሰብ በጣም አርኪ ነው። ውጥኖች እንዲሳኩ ሁሉም የራሱን ድርሻ እንዲወጣ ይፈለጋል። የንግዱም ማህበረሰብ ቢሆን ከዚህ ቀደም ካለው ተሳትፎ በላቀ ደረጃ ድጋፉን እንዲያደርግ ይጠበቃል። እነዚህ አንድነት እናምጣ ስንል እነዚህ ችግሮች ላይ ትግል አድርገን መስመር አስይዘን ህዝባችን እርካታ ለማረጋገጥ ስለተፈለገ ነው። በዚሁ አጋጣሚ ሁሉም ሰው ከዚህ መድረክ መልስ የእኔ ብቻ ትክክል ነው ሳይሆን፣ ያጠፋው ካለ ስህተቱን አምኖ ጥሩ የተሻለ የሰራ ካለ ደግሞ ሪኮግናይዝ፣ ያጠፋ ካለ በአሰራር መሰረት የሚጠይቅበት ስርዓት የሚዘረጋ ስለሆነ ዘላቂ ልማት እስከሚረጋገጥ ድረስ በተከታታይ የሚሰራ መሆኑን ለማንሳት ነው። እንግዲህ ነጋዴ ሲባል የሚታወቅ ነው። ሚናው ሊሆን የሚገባው የገንዘብ ድጋፍ በሚያስፈልግበት ቦታ ተገቢውንና አቅም በፈቀደ መጠን የገንዘብ ድጋፍ በማድረግ ከመንግስት ጎን መቆም ነው። ከዛም ባሻገር እንግዲህ እንደ ንግዱ ማህበረሰብ የሚፈለገውን የማስተባበር የመገንባት፣ የማሰራቱን ሂደት ከኛ የሚጠበቀውን ከንግድና ዘርፍ ማህበራት ጋር በመሆን እንወጣለን ብለን ተስፋ እናደርጋል። ካሁን በኋላ ይሄ አንድነት ይሄ በልማት ላይ ያለው የወላይታ ልጆች አቋም ከዚህ በፊት እንደነበረው አይነት ሳይሆን፣ ሁሉም ባለድርሻ የወላይታ ልጆች እጅ ለእጅ ተያይዘው እዚህ አካባቢ ያሉ ችግሮችን ለአንድ ዞን ብቻ ወይ ለክልል አመራር ብቻ የሚጣል ሳይሆን፣ አገር ውስጥም ከሀገር ውጭም ያሉ ተቀናይተው ሰርተው እዚህ አካባቢ ላይ ልማቱን ለማምጣት ሁሉም ሰው ቃል ገብቶ የተነሳበት በሃይማኖት በአካባቢ ልዩነት ሳይኖር ሁሉም ሰው ወላይታ አንድ ወላይታ ነው እና ከዚህ በፊት ቅሬታ የነበራቸው ሰዎችም ጭምር ይቅርታም የተጠያየቁበት ትልቅ መድረክ ነው። ይሄ መድረክ ያው ተጠናክሮ ይቀጥላል የሚለውን የምንገናኝበትም አንድ ፕላትፎርም ተፈጥሮ ሁሉም ሰው በወላይታ ልማት ላይ መልካም አስተዳደር ጉዳዮች ላይ እየተነጋገረ ችግሮች ካሉ እየፈቱ የሚሄድበት ሂደት ማነው የተፈጠረበት ትልቅ መድረክ ለማለት ነው የምፈልገው። እንዲህ አይነቱን መሰባሰብ የታሪክ ጥፋት ነው ብሎ ማንሳት እንደሚቻል የሚያነሱት የኪነ ጥበብ ባለሙያዎቹ ይህንን እንደ ትልቅ እድል መጠቀም ይገባል ይላሉ። የወላይታን ባህል ቋንቋና ታሪኩን ያስተዋውቅንበት ሙዚቃ ብዙ ቦታ እየተሰጠው አይደለም የሚሉት የዘርፉ ባለሙያዎች በዚህ አጋጣሚ ለኪነ ጥበቡም ድጋፍ ይደረግ ባይ ናቸው። የማሳስበው አመራር ላይ ያሉ ሰዎች ለሙዚቃው፣ ለሙዚቀኞቹ፣ ለሌሎቹ በአጠቃላይ ለኪነት ትኩረት እንዲሰጡ እንዲያበረታቱ። ሌላው ደግሞ እኛ ያቋቋም ነው አለ ዳሞት ቱሳ የሚል የወላይታ ሙዚቀኞች ማህበር ነው። ይህ በጣም ትልቅ አላማ ይዘው የተነሳ ማህበር ነው። ስለዚህ ይሄን ማህበር ባሉት ባላቸው ነገር ሁሉ በገንዘብ በተለያዩ ነገሮች ማገዝ ያስፈልጋል። ከታገዘ ደግሞ ትልቅ ዓለም ላይ ለውጥ ሊያመጣ የሚችል ዓለም ላይ የዞርን ወላይታን ባህል ለሌሎች ማስተዋወቅ ወላይታንም ማስተዋወቅ የሚችል ለቱሪዝምም ብዙ ለብዙ ነው የሚጠቅም ነገር ስለሆነ እዚህ ላይ መንግስት ትኩረት ሰጥቶ ይህንን ነገር ቢያግዘን ብዬ በዚህ ላሳስብ ወዳለሁ። ቋንቋ በጣም ለሙዚቃ ራሱ አመቺ ነው። ስለዚህ ይህንን ነገር በላይ ያሉት ሰዎች ከህዝብ ጋር እንዲገናኙ ራሱ አርቱን ያ ሙዚቃውን መጠበቅ አለባቸው። ምክንያቱም አገናኝ ድልድይ ሙዚቃ ነው። ሙዚቃ ሁሉን ነገር እነሱ አሁን እዚህ አንድ ሶስት ቀን፣ ሁለት ቀን የሚያወሩትን ነገር እኛ በአስር ደቂቃ ውስጥ ማሰረጽ እንችላለን ለህዝቡ። ስለዚህ ሙዚቃ ከባድ ኃይል ኃይል ፓወር አለው። ሙዚቃ ጥበብ ነው፣ ትልቅ ጥበብ ነው። ይህን ጥበብ ደግሞ መደገፍ አለባቸው ከዚህ በላይ አስተዋጽኦ እንዲያመጣ ኪነጥበምብ ወላይታ ላይ መከበር አለበት። ይሄን የሚመለከተው የዞኑ መንግስትም ማንም ማንም ማንም ህብረተሰቡ ሊሰማ ሊያቅ ይገባል። እድገትና ልማት ብልጽግና፣ ለኢትዮጵያም አንድነት ከፍታ የሚያበረክቱ መልካም የሆኑ ጠንካራ ጠንካራ ስራዎችን በግላችንም፣ በማህበራችን በኩል መስራቱን እንቀጥላለን። ወላይታን በኪነጥበብ በኩል በተለይ መደገፉ ነገር ይቀጥላል። አንድነት ፈጥሮ እርቅ አውርዶ በጋራ መጓዝ ከወንድም ህዝቦች ጋር በትብብር መስራት ተፈላጊውን ለውጥ ለማምጣት ሚናው ላቅ ያለ ስለመሆኑ ይነሳል። ከዚህ በኋላ እዚህ አብሮ መሆን መያያዙ እና ይሄ የእርቅ ፕሮግራም የአንድነት ፕሮግራም የሚያመጣው ለውጥ በጣም ትልቅ ነው። የሚፈለገውም ነገር ይሄ ነው። ጥላቻ፣ እርስ በርስ መናናቁ ምኑ ያመጣው ኢትዮጵያ ውስጥ እስካሁን ያለው ኋላ ያስቀረን እሱ ነው። ስለዚህ ወደፊት ለመሄድ የሚያስፈልገው ነገር ምንድነው? እጅ ለእጅ መያያዝ ወላይታ እርስ በርስ ብቻ አይደለም፣ ሌሎች ከወንድም ህዝቦች ጋር ከጋሞ፣ ጎፋ፣ ዳውሮ፣ ኮንታ፣ ዜሮ፣ ሲዳማ ጋር ከሁሉም ጋር ተያይዘው በፍቅር አብሮ ከተያያዘና አብሮ ከሰራ ትልቅ ለውጥ ይመጣል። የድርሻውን ከቤቱ ጀምሮ ከራሱ ጀምሮ መወጣት ከጀመረ አሁን ከዚህ ጉባኤ ተጨምቆ የሚመጡትን ሀሳቦች ወይ ደግሞ ፕሮጀክቶች የሚተገበሩ እቅዶችን ወደ መሬት ለማውረድ የሁሉም ድርሻ ካለ የሁሉም ርብርብ ካለ የሚያቅተን ነገር ያለ አይመስለኝም ይሳካል ትልቅ ቁም ነገር እንደምንሰራ እርግጠኛ ነኝ ጉተራ ያሰባሰበው ድቡሻ በዓላማው እንደተቀመጠው አንድነትንና እርቅን ፈጥሮ የመልካም አስተዳደር ችግሮች የሚፈቱበትን መንገድ አመላክቶ የታሰቡት ነገሮች እንዲሳኩ ደግሞ ቃል በመግባባትና የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ ለአካባቢያቸው አስተዋጽኦ ላበረከቱ ሰዎች እውቅና ተሰጥቷል። እያሉ ነው እያሉነ አንድነት እያሉ ነው። በጣም ደስ ብሏቸዋል። አቶ ሞታቸው ላቸውባቱ